የእኔ እና የአንተ የፍቅር ግንኙነት እኮ ካከተመለት ቆይቷል። ለምንድን ነው በትናንት ውስጥ የምትኖረው? ያ እንዲሆን አልፈልግማ ማ አይኔ እያየ የማንም ሰው እቅፍ ውስጥ እንድገቢ አልፈልግም? ብሩክ የምርህ ነው። ለምንድነው የራስን ሕይወት ለመኖር የማትሞክረው? እኔ እኮ አዲስ ሕይወት ጀምሬያለሁ። አንተ ያለኸው ቅዠት ውስጥ ነው። ብሩክ፣ እኔ እና አንተ አብረን መሆን አንችልም። ይታይሻል፣ ይታይሻል? ምንድን ነው መቼም ይሄን ጉድሽ ህዝብ እንዳይልሽ የምትፈልግ አይመስልኝም። ምን አስበ ነው መቼም በዚህ አስገድደ ፍቅረኛ እንደሆን ታደርገኝ ባልሆነ አብረሽኝ ግን እንድትሆኝ ጠይቄሻለሁ። ያ ካልሆነ ግን ከማንም ጋር መሆናች አንተ ልጅ እያበድክ ነው እንዴ? ትናንት ባመንኩና ባፈቀርኩ ሰዓት በቀረጽከኝ ቪዲዮ ዛሬ ባሪያ የምታደርገኝ ይመስልሃል? አላለፈ ምንም ያለፈ ነገር የለም። እኔ ጤናህን እየተጠራጠርኩ ነው። ይሄ ቪዲዮ እኮ ቤተሰቦቼ ጋር ደረሰ ወይ ደግሞ ሌላ ሰው ጋር ደረሰ ማለት ብሩክ፣ ጥሩ ነገር አይፈጠርም። ላታገኘኝ ለምን ህይወቴን ታበላሻለህ? ይውልሽ ይህን ማትፈልጊ ከሆነ ያለሽ ብቸኛና ብቸኛ ብቻኛ አማራጭ ከኔ ጋር መሆን ብቻ ነው። አኔ እኮ አዲስ ይወት ጀምር ያለው ብሩክ፣ በጣም ከመወደው ና ከማፈቅረው ሰው ጋር ትዳር መስርቼ እየኖርኩ ነው። እኔ ኔ የምትጅ ይህ እሱ እንደ አውቃለሁ፣ ዋቃለሁ አንተ ምንም አይገባም። በቃ ጭራሽ ውስባሃል። ድሮም እኮ ካልፈለግኩ አይገባል እሺ፣ አሁን በሙሉ አጥፋለኝ ባክ ምን አይነት መርዶ ነው የምናየው? ገና ወደፊት ብዙ ቪዲዮዎች አብረው ይኖረናል ብዬ የሳስብ። አጥፈው። ያን ያህል ሞኝ መስዬ ነው? እንዴት አየሽ? አታጥፈው አታጠፈው። ደግሞ እኮ እኔ ቆንጆ እንዴት እንደናፈቅሽኝ ዛሬ ደግሞ ቀን ሙሉ ስልክ አታነሽ ነው ስልክ የሳይለንት ላይ ሆኖ ነበር እውነት አላየሁትም ትሽ ምሸታ ለመናፈቅ ብለሽ ነው እንጂ ብናፈቅስ ምን ይወጣልኛል ስማ ምንም አይወጣልሽም የእኔ ቆንጆ እና ዛሬ ኬት ነው ብሎ ስራ ውሽ እንዴት እንደሚያደርገው ደግሞ በጣም ጉድኛል እኔ ባልሽ እኔ ራበኝ ነይ በይ ተነሺ ወዴት ወዴት አቤላ ደክሙኛል በእናት ቆንጆ ራትና ቆንጆ አናፈቀሽም እንዴ

ሌላው አው ቦታውን አውቄዋለሁ። ግን ለምንድን ነው እዛ የምንገናኘው? መገናኘት ካለብን ካፌ ውስጥ ተገናኝተን ማውራት እንችላለን። ምን ማለት ነው? ታስፈራራኝ የምትፈልጋለህ? ይገላ እንዴት ናፍቆ እንደ ነበር። ጣፋጭ ኮንሽ የምትፈልገውን ሁሉ አድርጌያለሁ። አሁን ቪዲዮዎቹን በሙሉ አጥፋለሁ። ያስቃል። ገና መች ተጀመረና። ምንም ተጀመረው? አብረ እንድናደርና ቪዲዮዎቹን በሙሉ እንድታጠፋልኝ መሰለኝ የተነጋገር ነው ነበር። ግን አሰብኩበት። ምኑን ያሰብክበት? ይህን የመሰለ ጣፋጭ ገላ በየቀኑ ማጣጣም እየቻልኩ የምን ቪዲዮ ማጥፋት አንተኔ ላይ ትቀልዳለህ? እንዲ እንዳሾፍክብኝ ማትቀልድ ወዴት ነው ያገባሃል? ቃልህን ማታከብር ከሆነ እኔም በራሴ መንገድ መፍትሄ ይፈልጋለሁ። እንግዲህ አትጨማለቂ። ቃልሽን ስታከብሬ ነው ቃሌን ማከብሩ። እንዴ ያልከኝን ነገር ሁሉ አደረግኳል። እንዴ ምን ቀረህ? ጭራሽ ትቆጭማለሽ እንዴ? ሰንባሽ ቪዲዮን አጠፋለሽ? የአንቀራቀቦሽ ጥለሽ ስመጪ ምን አንድ ሰውዬ ምን ሆናል? እያበድክ ነው እንዴ? እኔ እናንተ አብረን መሆን አልችልም። ለምንድን ነው የማንችለው እኔ ስለማልፈልግ? አሁን ግን ቀላል ነው። በግድሽን ቢሆን አብረሽኝ ትወኛለሽ እንዴ? ሰው ሲ መጠቀቅ እኮ ነበረብሽ። ሌላዎች እኮ መፍትሄ እንድትፈልግ ይል እንጂ እንድትኮኝ አይደለም። ወይ ሶሲ ምን መፍትሄ አለው ይሄ? በፈለገው ሰዓት እንደፈለገው ይጫወት ብሻል እንጂ ጥንቁጣ ነበርሽ እንዴ? ለምን አሁን ዝም ብለሽ ቪዲዮ እንዴት አድርጌ ላስጠፋው እንደምችል ብቻ አታስቢ። ቆይ ገንዘብ ብንሰጠው ሊደልቱ አይችልም? እኔ ግራ ገብቶኛል። አብሬሽ መሆን እፈልጋለሁ ነው የሚለኝ። አቤል ደግሞ ይሄን ከሰማ ምን እንደሚለኝ ሳስብ ጭንቅ ነው የሚለኝ ብር ፈላል ግን እኮ ልንሰጠው እንችላለን። ያጥፎ ያጥፈው ግን እርግጠኛ ልንሆን አንችልም። እኔም እሱን የፈራሁት ቪዲዮውን ድጋሚ እንዳያገኘው አድርገን ነው ማጥፋት ያለብን። እኔ ግን ናፍቆች ነው የሚመስለኝ። ለምን እሺ ብለሽ ሁለት ቀን አብረሽው አታድሪ? እኔም እሱን አስቤ እኮ ነው አብረው ያደርኩት። ግን እሱ ጭራሽ ባሰበት። አብራችሁ ያደራችሁ? አዎ። ወይ ጉድ! እና ምን አለ? ሚስቴሆን ኒኮ ነው የሚለኝ እኔ ግራ ገብቶኛል። እንዴ ይሄ ቪዲዮ ወጣ ወይ አባቴ ጋር ደረሰ ማለት እኔ ራሴን ነው የማጠፋው። አቤልን ደግሞ እወደዋለሁ። እንዴት ነው ያን ሁሉ ዋጋ የከፈልኩለትን ፍቅር ትቼ ከብሩ ጋር ልሆን የምችለው? እኔ አልቻልኩም። በቃ እኔ አምሮ ሊፈነዳ ነው። ወይኔ ጓደኛዬ፣ በቃ አስጨነቂ፣ መፍትሄ አናጣሁ። አንድ ሳምንት እኮ ነው የሰጠኝ። ወይኔ እመቤቴ፣ ምን አይነት ጉድ ነው። ሻል ልክ አይደለሽም። ደህና ኧረ ተይ። እኔ እዚህ የስንቱን ክስና የስንቱን አቤቱታ ሰምቼ ስንበጣ እንደዚህ አይነት ፍትሽ ጠብቅኛለሽ። ትንሽ ደብሮኝ ነው። ምን ሆንሽ? ምንም አይደለም። የቤተሰብ ኪዝ ነው እንዴ? እና ታዲያ እኔ ቤተሰብ ሻል አይደለም እንዴ? በሀዘንሽ በደስታሽ በጭንቀትሽ ጊዜ አብሬ ካልተካፈልኩ ምን ምን ባልሽ መሆኔ። እሺ የኔ ባል፣ የምሬን ነው አልቀለድኩም። ነው ወይስ አታምኝኝም? ሚስተር ሺን ለመካፈል ብቁ አይደለም ብለሽ ታስቢያለሽ እንዴ? አቤላ፣ እንደዛ እኮ አይደለም አንተ እንዳትጨናነቅ ብዬ ነው። ስለ አንተ ብዙ የሚያጨናነቅ ነገር አለ። ግን ካላስቸገርኩ እኮ... ምን? ትንሽ ሳንቲም ፈልጌ ነበር። ምን ችግር አለ? ምን ያህል ነው የምትፈልጊው? የሚያስፈልገኝ መቶ ሺ ነው። አሁን ግን የጎደለኝ ሀምሳ ሺ ነው። እሱም ሞላህልኝ ማለት በቃ፣ ጭንቀቴን አቀለልከው ማለት እንዴ? እንደዚህ ትጨናነቅሽው በቃ እኔ እሰጥሻለሁ ችግር የለውም። በትንሹም በትልቁም እየተጨናነቅሽ እኮ ልታረጂብኝ ሆነ። እሺ እባክህ። ምነው ታዲያ አሮጊት ሚስት ያለው ጠበቃ እንዳትባል ፈራ? ኧረ እኔ ለእሱ ብዬሽ አይደለም፣ የልጆቼ እናት አሮጊት እንዳትባል ብዬሽ ነው። ሳላምጣለ እ እኔ መድኃኒት ሽ ከቻልኩልሻለን ሄሎ፣ ብሩክ የምትፈልገውን ያህል ገንዘብ ሁሉ ሰጠሃለሁ። እባክን ሁሉንም ቪዲዮዎች አጥፋልኝ። አንተም ከህይወት ይውጣ። ብር የቸገረኝ ይመስልሃል? አንቺ የምፈልገው ድጋሚ እንደዚህ አይነት ፍቅር በግዴታና በማስፈራራት ይሆናል? ዛሬም እሺ እሺ መቶ ብር አዎ፣ በቃ ሁሉንም ቪዲዮ አጥፋለሁ። እኔ ዛሬውን ብሩን እሰጥሃለሁ። ማታ ማታ ቀጠሮ አለኝ አልችልም። እንግዲህ ነው ቀድሜ ያዝኩት ቀጠሮ ነው ቀድሜ እኔ ስቆይ። ለማን ልላክ? ወይስ ለባልሽ? አይ እንዲያውም ለእናትሽ ይሻላል። ብሩ፣ ግን ጭራቅ ሆነሃል። ስለ ራስ ስሜትና ፍላጎት ብቻ የምትጨነቅ ስግብግብ። እንግዲህ እንዳታረፍች አታረፍች፣ ጥሩ ነው። ካረፈሽ ደግሞ እናደድሻለሁ። ከተናደድኩ ደግሞ የማደርገውን አላውቅም። ሴጣን ይመጣል። ሴጣንህማ ብሩ አይደል? እንዲ ያለው እንግዲህ እኔ ለአንቺ አዝኜ ነው። በቃሽ፣ ይመጣሉ። ለዚህ እኮ ነው የምወድሽ። ቻው ሉ ይሄ ልጅ በቀላሉ ሚፈታኝ አይመስለኝም። የሆነ መፍትሄ መፈለግ አለብን። ምን አላውቅም። ወይ እሱንም ቪዲዮ ቀርጾ ማስፈራራት የሚሆን አይመስለኝም። ለምን አይሆንም እንዴ ወንድ ልጅ ነው እኮ እሱ። የኔ ሙስልትና የእሱ ሙስልትና፣ ለምንድን ነው የኔ ሲሆን እናትና አባት የሚያሳፍረው እሱ ሲሆን ደግሞ ምንም አይሆኑ? እኔ የሚሆን አይመስለኝም። ይሆናል ደግሞ በጣም ቀላል ነው። እንዴት ማለት ብሩክን አውቀዋለሁ? የሴት ዳሌ ካየ አእምሮ አይሰራም። ይሄን የሚያደርግልሽ ሰው አለ። ይሄ በጣም ሚስጥር ነገር ነው ከኔና ከአንቺ ሊወጣ አይገባም። ማለት ማለትማ አንቺ አማለሽ ቪዲዮን ትቀርጪዋለሽ? ማ እኔ ሕሊና መቼም አንቺ ጓደኛዬ እያለሽ የማንም መጫወቻ መሆን የለብኝም። አይሆንም፣ ይሄን በፍጹም ላደርግልሽ አልችልም። ጓደኛዬ ነሽ፣ የፈለግሽውን ነገር ላደርግልሽ እችላለሁ። ይሄን ግን ላደርግልሽ አልችልም። ሕሊናዬ ሊፈቅድ አይችልም። ጓደኝነታችን እንዲቀጥል የምትፈልጊ ከሆነና የምርም እንደህቴ ነው ማየሽ የምትይኝ የምርሽን ከሆነ ይህንን ለእኔ ማድረግ አይከብድሽም። እቺን ለእኔ ማድረግ ከብዶሽ በቤተሰቦቼ ፊት ስዋረድ፣ እና ከሞደው ሰው ጋር ስለያይ ቆሞኝ ማየት ሞራል አለሽ? እንዴት ነው ቀልል ላድርግሽ? የምታየው አብረን የምናድርበት ነገር ቢፈጠርስ? እሱ አይፈጠርም። ሁሉንም ነገር አስቤበታለሁ። ቆይ እንዴት ነው እሺ የምንቀርጸው? እሱ በጣም ቀላል ነው። ይኸውልሽ ሽ ቆንጆ ዛሬ ደግሞ ፍልቅልቅ ብለሽ ብርሃን በብርሃን ሆነሻል ምንድን ነው ምን ተገኝቶ ነው ሲያስጨንቀኝ የነበረው ነገር በሙሉ ነው የተሳካልኝ በጣም ነው ደስ ያለኝ በጣም ደስ ይላል በጣም ደስ ይላል እኔ ሁሌም እንደዚህ ደስተኛ እንድትሆኝ ነው የምፈልገው ዛሬ ደግሞ እንዴት አባቱን ያማረብሽ ነው ሁሌም እንደዚህ ደስተኛ ሆነች ማየት ነው የምፈልገው ስትጨነቂ ማየት አልፈልግም። እሺ ቆንጆ ነገር ነሽ። እዚህ ቤት ብዙ ጊዜ ትመጫለሽ እንዲህ አይቼሽ አላውቅም። አረ መጠጥ ብዙም ነኝ፣ ዛሬም በጣም ስለተናደድኩ ነው። ምን ነው? ሰውየዋ አናደደሽ? እንዲ ተወው እባክህ፣ ወንዶች የሴቶች ነገር አይገባችሁም። መቼም እኔንም ከአንዳንድ ደነዞች መሀል ቆጥረሽኝ አይደለም የወንድ ደህና የለውም አሁን አንጨቃጨቅ ዝም ብለን እንጠጣ አዛዥ እኔ እኮ በኋላ ሰክረን ማን ማንን ይደግፋል ብዬ እንጂ መጠጣት ምሽ ከብድ አልገላቸውም እንዴ አራላቸው ቢጠፋ ቢጠፋ እንኳን የእነሱን አስለቅቀን እንተኛለን በይ ጠጪ ችርስ ቴክስት መልስ አለው ማለት ነው። ማለት መጠጠተሽ አንቺ አረ አጣጣው አንቺ ደነስ ነው ይሄ ነገር ዛሬ ይበላችሁና ነገር በህይወት አታገኙም። እሺ እኔንም ዋጋም ከፍልበት ነገር ውስጥ ነው የምታስገቢው። ግን ምን ደግሞ ምን ልታመጪ አንቺ ውሻ ሰሚያልሽ ሌላ ነገር መቀባጠር አቁኝና፣ አርፈሽ የተባልሽ ሞትቻለሁ። አይ እንግዲህ ያንቺ ነገር ውስጥ እንደውም እንዳንች ምንንኩ አምነ ምሰል ፍልቅልቅ ያለ ፊትሽና ሴትሽ እንደገና መልሰሽ ከሰል መስለሽ ትመለሻለሽ። እንዴ በእናትህ ተወኝ፣ እኔንም እኮ አስጨነቅሽኝ እኮ ባሌ ስለሆንኩ ሁሉንም ነገር ማወቅ እንዳለብኝ ነው የሚሰማ። በቃ ይሄ ሴቶች ጉዳይ ነው የምታስፈልገኝ ከሆነ ጠይቃለሁ፣ አለበለዚያ ዝም ብላ አትጨቅጭቀኝ። እንዴኔ ምን አልኩሽ? አብረን እኮ በጋራ እንድታና በቃ ተወኝ፣ ልረፍበት። ሴት ልጅ እንደዚህ ስሜቷን በግልጽ ትናገር ደስ ይላል። የድሬጅነሽ እንዴ አንተ ደግሞ እንደ መርማሪ ጥያቄ ታበዛለህ። ቆይ ጠላት አለህ እንዴ? አንቺን የመሰለ ፈጣጣ ሲመጣ ባልፈራ ባልደነግጥ ሲፈረዱብኝ እንዴ? አካበድክ ፍቅረኛ ኑሮ ሀቅ። ኧረ እኔ እንደተፈጠርኩኝ ከእናቴ ውጭ ሴት የሚባላል ትቀልዳለህ እኮ ለማን ብለህ ነው እስካሁን ያቆየሁት? አንቺ እስክትመጪ እየጠበቅኩ ነዋል። ይኸው መጣሽ። መሻ እን ኧረ ልክ ነሽ። ለምሳ ሲያስቡን ለቁርስ አደርግናቸዋለን። ምናገ ደግሞ እንዴት አባሽ ነው የምታብሪው? ኧረ ቀስ ቀስ ለመታወቅ አላወቅሽኝም፣ አይደል አልተዋወቅንም። ለካ ህሊና እባላለሁ። አውቅሻለሁ። ቆንጆ ጓደኛ አለችሽ አይደል። አሁን ተሳሳትክ። ጓደኞቼ ከእኔ አይበልጥም። እሺ እ እውነት ነው። ቲዱስ ለምንድን ነው ስልክሽን ማታነሽም? ጭራሽ የተላክሽበትንም አለማረስ ተሽልኛል። እሻውን ወሬውን አቁሚና አሁኑን ወደ ቤት ነው፣ እዚሁ እናውራለን። ወይኔ ሶሲ ዛሬ በቃ በላችኝ። ኡፍ ምን አይነት ገልቹ ነኝ ግን! ምንድነው የሚሻለኝ ግን

ወይኔ ወይኔ በምቤቴ ምን ጉድ ነው የእኔም ቪዲዮ አጥፍተሽ ትመጫለሽ ስለ አንቺ ሌላ ተቀርጸሽልኝ ትመጫለሽ እንደው ምን ጉድ ነሽ አንድም ቁም ነገር አልፈጠረብሽም አደል ብሩክ ነው የላከልሽ እኔም እንደተፈጠረ አላስታውስም ብቻ በስልኩ ሲቀርጽ ነበር መጠጣጥቻ አለሁ ምን እንዳስነካኝ አላቅም ህሊና ሁሉንም ነገር ነው ያበላሸ ሁሉንም ቆይ እኔ እናንቺ እንደምንታወቅ ያቃል ማለት ነው መሆኑ ነዋ እንደው ለእኔ እንኳን ባተርፊ ለራሴሽ መሆናቺ አይተሽ እንኳን አትማል ቆይ ጭንቅላትሽን ያምሻል እንዴ ለአንቺ ብዬ መሰለኝ ና ላይ እስኪዘው ጠጥቼ ከማላቀው ሰው ጋር አደርኩት ለእኔ ብለሽ ለራሴሽ ስሜት መወጫ ብለሽ ነው ምን ምና ሰምተሽ አሀ ነው አመሰግናለሁ ረባልከሽ ገደል መግባት ትጭያለሽ የማድረ ሬሳ ይኔ፣ ቆንጆ የሚያስጨነቅሽ ነገር እኮ የሚሆን ብትነግረኝ እኮ ቀላል ነገር ነበር። ምን ላድርግ፣ አፈርኩ። ምን ያሳፍራል? ፍቅረኛ እንደነበረሽ እኮ ነግረሽኛል። ያለፈ ታሪክሽ ደግሞ እኛ ላይ ችግር አያመጣም። አመሰግናለሁ። የእኔ ባል፣ ችግር የለም ደግሞ ካንቺ ይምጣ ብዬ እንጂ እኮ የነጋሽን እንዳለ ሁሉንም ማቋል ነው እንዴ? እንዴ ልታቅ ቻልክ እንዴ ባህል መሆኔ ለምኑ ጊዜ ነው? የምኑ ጊዜ ስትጨናነቅብኝ ጊዜ ሳጣራ ነበረ። እሱንም ጉዳይ ደግሞ ሕግ ይዞታል። እሱ የሚሰራው ነገር ደግሞ የወንድ ስራ አይደለም በሕግ ይዳኛል። ችግር የለውም። ነግሬህ የለ ህሉንም እኮ በማይመለከታት ነገር ውስጥ ነው የከተትኳት። እሷንም ቢሆን ጦስ ውስጥ ነው የከተትኳት። አትጨናነቂ። የህግ የያዘው ጉዳይ ስለሆነ ምንም ችግር የለም። እሺ፣ ጓደኛሽን ግን ማስቀየም አልነበረብሽም። አላ አርግተና አትጪ እኮ ነው። ቢሆንም ይቅርታ መጠየቅ አለብሽ። እስቲ እሺ፣ ሁለታችሁም የሰራችሁት ነገር ልክ አይደለም። አንዱን ጥፋት ለማስተካከልባቸው ሌላ ጥፋት መስራት አልነበረባቸው። መጀመሪያ ብትነግሩኝ ይህ ሁሉ ችግር አይፈጠርም ነበር። ምን ላርጋ? ቤላ ነገሩ እኮ አሳፋሪ ስለሆነ ነው እንጂ ካንተ ለመደበቅ አይደለም። ቢሆንም ባልሽ መሆኔ ለምንድን ነው ታዲያ? ለእንደዚህ አይነት ነገሮች ሚስጥር ካላካፈልሽኝ ምኑ ጋ ነው ባልሽ መሆኔ? ደግሞ እሷንም እንደዚህ ይህን ያህል ማስከፋት አልነበረብሽም። ማን አለ እስኪ በዚህን ጊዜ እንደዚህ ራሱን አሳልፎ ለጓደኛው የሚሰጥ? ልክ ነው ደግሞ። የብሩክን ነገር ምንም ነገር እንዳታስበ፣ ህግ ይዳኘዋል። እናንተ ግን ታረቁ እሺ። ሳላውቅ አስቀየምኩሽ፣ አይደል የልቤን ታውቂያለሽ። ንዴት ውስጥ ሆኜ እንጂ ሌላ ምንም አስቤ አይደለም። አረ ምንም ችግር የለውም እህቴ አይደለሽ እንዴ? እኔም በብስጭት አንቺንም እኔንም ችግር ውስጥ ከተተ። ደስ ስትለ እንደዚህ ነው የሚያምርባቸው። እና ሶስ እርቁን በማስመልከት ምሳም ነገር አትጋብዥንም እንዴ? እንዴ፣ በደስታ ነው መጣሁ እኮ